ካዘጋጃቸው ውድ ካደረጋቸው መልካም ስራዎች ቢሰራባቸው የማይስተካከልባቸው ቀናቶች ላይ ነው ያለ ነው። ስለዚህ ያው በጾምም በተለያየ ኢባዳ ቢዚ እየሆነ ነው ሰው አላህ ይቀበልል። አላህ ይቀበልል። ከነዚህ ቀናቶች ደግሞ በተጨማሪ ከባድ የሆነና ትልቅ የሆነ ቀን ደግሞ ይጠብቀናል። አላህ ካለ ሐሙስ የፊታችን ሐሙስ የምናገኘው ቀን በጣም ትልቅና የገዘፈ ቀን ነው። ይህንን ቀን በተመለከተ ዘጠነኛው ቀን ወይም ደግሞ የውሙ አረፋ የአረፋ ቀንን ቀንንና እንደዚህም ደግሞ አስረኛው ቀን የውሙ ነህር ማለት ነው የእርዱ ቀንን በተመለከተ የመጡ ሐዲሶችን ፈዳይሎችን እናያለን እንሻአላ። ዘጠነኛው ቀን በተመለከተ ነቢያችን አለይሂ ሰላቱ ሰላም ምና ሉ አፍደሉ አያም ዘጠነኛው ቀን በጣም የሚገርም ትላልቅ ፈድሎች ያሉበት ወር ነው ን ነው ይህን በተመለከተ ጃቢር ብን አብድላህ ባስተላለፉት አዲስ ላይ የአላህ መልክተኛ ምን ሉ ካለ አፍደልልአያሚ የውሙ አረፋ አሉ። ከቀናቶቹ ከባዱ ቀንና ትልቅ ቀን የሚባለው የአረፋ ቀን ነውየረፋ ቀን በኛ አጠራር አይደለም እኛ ዓረፋ ብለን የዓረፋውን ዒዱን ነው የምንጠራው። ነገር ግን ትክክለኛው የዓረፋ ቀን ማለት የዒዱ ዋዜማ ላይ ያለው ቀን ማለት ነው። ኢብኒ ሒባን ባስተላለፉት ሓዲስ ላይ በዘገቡት ሓዲስ ላይ እና ጃቢር ብን ዓብደላህ ባስተላለፈው ሓዲስ ላይ ምን አሉ የአላህ መልክተኛ፣ ማ ሚን የውም አፍደሉ ዒንደላሂ ሚን የውሚ ዓረፋ። ማንኛውም ቀን የለም አላህ ሱብሓነሁ ወተዓላ ዘንድ ከዓረፋ ቀን የበለጠ የገዘፈና ትልቅ የሚባል ቀን የለም ብለው የአላህ መልክተኛ ተናገሩ። እዚሁ ላይ ከዛ በዚህ ይሄን ቀን ትልቅ ያደረገው የንዝሉ ላሁ ተዓላ ኢላ ሰማኢ ዱንያ አላህ ወደ ሰማዕ ዱንያ ይወርዳል በዚህ በዓረፋ ቀን ከዓረፋ ቀን ውጪ ባሉ ቀናቶች አላህ ወደ ሰማዕ ዱንያ የሚወርደው የሌሊቱ አንድ ሶስተኛ ክፍል ሲቀረው ነው። ነገር ግን የዓረፋ ቀን በቀን ላይ የሚወርደውና እንደዚህም ደግሞ ወደ ባሮች የሚጠጋው የአረፋ ቀን ነው። ወርዶ ከዛ ይባሂ በአህሊ ዓረፋ መላእክተሁ፣ በዓረፋ ሰዎች መላይካዎችን ምን ያ መላይካዎች ላይ ይፎከራል። አማ ፈይቁሉ ያ መላይከቲ ብሎም ይላቸዋል፣ መላእክቶች ሆይ ይላቸዋል። ኡንዙሩ ኢላ ኢባዲ ባሮችን ሲተመልከቷቸው፣ ቀዳተውኒ ሹዕሰን ጉብራን እኔ ጋርኮ ጎስ ቀል ብለው ራሳቸውን ጥለው ከአለም አቅጣጫ ተሰብስበው እኔ ጋር መተዋሉ በማለት አላህ ይናገራል። አላህ ከነሱ አላህ ያደርገን። ይሄ የአረፋ ቀን ወይም ዘጠነኛው ቀን ለየት ከሚያደርጋቸው ቀናቶች መካከል ምን ያስለየዋል፣ ለየት እንዲል ያደረገው ምንድን ነው ከተባለ አንደኛው አነሁ የውሙ ኢክማል ዲን ወኢትማም ኒዕማ ዲን አልኢስላም የሞላበት ቀን ነው። ያጣችኋል ዲን የሞላበት ቀን ነው። ቁርአን ይወርዳል ነብዩም ያስተምራሉ። ከዚህ በኋላ በቁርአን ላይ በሸሪዓ ላይ የሚጨመርም የሚቀንስም ነገር የሌለ ለአንድና ለመጨረሻ ጊዜ የተዘጋበት የሆነው ቀን በዚሁ በአረፋ ዘጠነኛው ቀን ላይ ነው። ይህን አስመልክቶ ففي صحيحين عن عمر بن الخطاب رضي الله عنه ። ቡኻሪ እና ሙስሊም በተዘገበ ከዑመር ብን ከጣብ የተዘገበ ሃዲስ ላይ አነ ረጅለሚን አልየሁድ ቃለ ቃለለሁ ያ አሚር አልሙእሚኒን፣ ከአይሁዶች ውስጥ አንድ ሰውዬ ለዑመር ብን ከጣብ መጣና አንተ የምዕመናን መሪ ሆይ፣ አየተን ፊ ኪታቢኩም ተቅረኡነሃ፣ በመጽሐፋችሁ ላይ አንድ አንቀጽ አለች፣ ያቺን አንቀጽ ታነብቷላችሁ። ለው ዓለይና እንግዲህ ማዕሸረል የሁድ

ዲኑ ከዚህ በኋላ ምንም ነገር ማይጨመርበት ማይቀነስበት ሆኖ ለአንድና ለመጨረሻ ጊዜ የተዘጋው በዚሁ ቀን ነው በአረፋ ቀን። ሌላኛው የዒድ ቀን ነው። የአረፋ ቀን የዒድ ቀን ነው። አነሁ የውም ዒድ ለአህሊ መውቂፍ ለመውቂፍ ሰዎች አረፋ ላይ ለሄዱ ለሁጃጆች የዒድ ቀን ነው። ነቢያችን አለይሂ ሰላም ሰላም ይሄን ቀን አስመልክተው አሁን ምን ይላሉ? قال صلى الله عليه وسلم يوم عرفة يوم النحر ወአያሙ ተሽሪቅ ዒዱና አህሉል ኢስላም። የአረፋ ቀን የእርዱ ቀን ራሱ ዋናው ዒድ ማለት ነው። እና አያሙ ተሽሪቅ ሶስቱ ተከታታይ ቀናቶች፣ እነዚህ ሁላ ለእስልምና ባለቤቶች ዒዳቸው ነው፣ ዒዳችን ነው አሉ። ወሄ አያሙ አክሊ ወሹርቢን። እነዚህ ቀናቶች የሚበሉበት የሚጠጡበት ቀን ነው። አላህ የሚዘከርበት ቀን ነው አሉ። ረዋ አህል ሱነን። እንግዲህ ይህም ሀዲስ የሆነ ሀዲስ ነው። ሌላኛው የዘጠነኛው ቀን አነሁ የውሙ አቅሰመ ላሁ ብህ ይሄ ቀን አላህ በተለየ መልኩ የማለበት ቀን ነው። ለይሊ ወልፈጅሪ ወለያልን አሽር ብሎ አስሩንም ቀን አንዴ ምሎባቸዋል አላህ ዘጠነኛውን ቀን ደግሞ አላህ ሱብሃነሁ ወተአላ በተለየ መልኩ የማለበት ቀን ነው። ምን ይላሉ መሰላቸው? ወል አዚሙ ላ የቅሲሙ ኢላ ቢአዚም፣ ታላቁ ጌታችን አላህ በታላቅ በሆነ ጉዳይ ካሉ በስተቀር አይምልም። የውሙል መሽሁድ ፊ ቀውሊሂ ተአላ ይህ ቀን የውም መሽሁድ ተብሎ ይጠራል። ምን ይላል አላህ? ወሻሂዲን ወመሽሁድ ይላል

ሌላ ይሄ ቀን አሁንም ዘጠነኛው ቀን እንዲበልጥና ታላቅ እንዲሆን ካደረጋቸው ምክንያቶች መካከል አነሁ የውሙ አለዚ አኸዘ አላህ ፊህ አል ሚሳቅ አላ ዙሪየት አደም በዚህ ቀን የሰው ልጆችን በአጠቃላይ አደምን አላህ ሲፈጥረው በአዘል እኛ ከመፈጠራችን በፊት አደም የተፈጠረ ጊዜ ጀርባውን አላህ ሱብሃነሁ ወተዓላ አበሰው አበሰውና ከአደም ጀርባ ዘር ካወጣ በኋላ እነዛ የወጡትን ዘሮች ከአደም ሊገኙ የሚችሉ ዘር የሰው ዘር ባጠቃላይ ምን አደረገ? ወአሽሀደሁም አላ አንፉሲሂም አለስቱ ቢረቢኩም ጌታችሁ አይደለ ወይ ብሎ ለእያንዳንዱ ሰው ባጠቃላይ ቃል ያስገባበት ቀን፣ ቃል ከአላህ ጋር የተግባባንበት ቀን የውሙ አረፋ ነው፣ የአረፋ ቀን ነው። ይህንንም አስመልክተው ነቢያችን አለይሂ ሰላም አብደላህ ብን አባስ ባስተላለፉት አዲስ ላይ

እኛ ባሪያንን ብለው የሰው ልጆች ቃል የገቡበት ቀን ነው። ይሄ ቀን የእኒ አረፋ አሉ። ይሄ ቀን ማለት የአረፋ ቀን ነው ብለው የአላህ መልዕክተኛ ተናገሩ። ይሄ ቀን ለየት እንዲል ያደረገውም በዛ ምክንያት ነው። ረዋሁ አህመድ ወሰሓሐሁ አልባኒ። ኢማሙ አህመድ ዘግበውታል። አልባኒ ሀዲሱን ሰሂ ብለውታል። ሌላኛው ይሄ ቀን የአረፋ ቀን

አክሰሩ ሚን አን ዩዕቲቀ ላሁ ፊሂ ዓብዳን ሚነ ናር። ማንኛውም ቀን የለም አላህ ከፈጠራቸው ሶስት ቀናቶች አንድም ቀን የለም አላህ የሰው ልጆችን ከጀሀነም እሳት በጣም ብዙ የሆኑ ባሮችን ነፃ የሚያወጣበት ቀን የለም ሚን የውም ዐረፋ ከዘጠነኛው ቀን የበለጠ ወኢነሁ ለየድዙ ሱመ ዩባሂ ብሁም ልመላእካ አላህ ወደ ባሮቹ ወደ ባሮቹ ከቀረበ በኋላ መላእክቶች ላይ ይፎክራል ፈየቁሉ ማ አራደ ሃኡላኢ ይላል። እነዚህ ባሮች ከአለም አቅጣጫ ተሰብስበው የመጡት ምን ፈልገው ነው ብሎ አላህ መላእክቶችን ይጠይቃል። ምን ፈልገው እንደሆነ ይታወቃል አይደል? መልሱ በውስጠ ታዋቂነት ተቀምጧል ማለት ነው። አብደላህ ቢን ዑመርን ባስተላለፉት ሐዲስ ላይ ቃለ ኢነላሀ ተዓላ ዩባሂ መላኢከተሁ አሽየተ አረፋ ቢአህሊ አረፋ አላህ መላይኮች ላይ ይፎክራል። ዓረፋ ምንድነው? በቀትር ዓረፋ ቀትር ላይ ማለት ነው። ዓረፋ ቀን ላይ የዓረፋ ቀን አላህ መላይኮች ላይ ይፎክራል፣ ፈየቁሉ እያለ እንዙሩ ላ ዒባዲ ወደ ባሮች ከመልከት፣ ውስ አተውኒ ስዑሸን ጉብረን፣ ፀጉራቸው ተንጨባረረ ሆኖ ራሳቸውን የጣሉ ሆነው ባሮቼ ተሰብስበዋሉ። አሁንኛ ዙል ሒጃ አንድ ብሎ ከገባ በኋላ ጀምሮ እርድ እስከምናከናውን ድረስ ጥፍር መቁረጥ ከፀጉርም ከብብትም ከብልትም ምንም ነገር ከቆዳም መንካት አይቻልም ተብሏል አይደል? ከእንደዚህ ጋር ከሁጃጆች ጋር የሚያመሳስለን ነገር ሁጃጆች ሐጅ ነይተው ኢህራማ ካደረጉበት ሰዓት ጀምሮ ወይ ዑምራ ሰርተው እስከሚፈቱ ዑምራ እስከሚጨርሱ ድረስ ወይም አንድ ላይ ከሆነ ደሞ የነየቱት ደግሞ ሐጅ ስራ ሰርተው የውም ነህር፣ የእርዱ ቀን እነሱም ማለት ነው፣ አርደው እስካልሆነ ድረስ አይፈቱም እነሱ። ስለዚህ ተጎሳቅለው እራሳቸውን ጣል አድርገው ከአላህ ጋር የሚገናኙበት ቀን ይሄ የአረፋ ቀን፣ በማንኛውም ከማንኛውም ቀን ጋር የሚወዳደር ቀን አይደለም። ግልጽ ነው አይደለ? ትልቅ ቀን ነው። ታዲያ በዚህ ቀን ነቢያችን አለይሂ ሰላት ሰላም ይሄን ቀን አስመልክተው እንግዲህ ሁጃጅ የሆኑ ሰዎች ጾም አይጾምም። ነገር ግን ቀኑን በምን ያሳልፋሉ? እየበሉ በኢባዳ ያሳልፋሉ። የዛን እለት የአረፋ ቀን በጣም የሚያጅባቸው ነገር የአረፋ ቀን ነቢያችን ይሄ የአረፋ ክልል ነው። እንደዚሁም ደግሞ የአረፋ ክልል ተራራው ብቻ ሳይሆን በተራራው ዙሪያ ላይ ሁሉ የአረፋ መቆሚያ ነው ወይም መገኛ ቦታ ነው ብለዋል። እዛ ቦታ ላይ ነብዩ አለይሂ ሰላም ኹጥባ አድርገው ቁርአን የወረደበት ቦታ፣ አደምና ሐዋ የተገናኙበት ቦታ አላህ ሱብሃነሁ ወተዓላ ቁርአን የመጨረሻ ዲንን የሞላበት ቦታ ከመሆኑ ባሻገር የዛን ቀን አላህ ወደ ባሮቹ ጋር ሰማዕ ዱንያ ወርዶ እንደገና ወደ ባሮቹ አላህ ቀረብ ብሎ ተጠግቶ ማነው የሚጠይቀኝ? ማነው ሀጃ ያለው? ማነው ጉዳይ ያለው? ጉዳይ የሚፈጽምለት እያለ አላህ ይለምናል ባሮቹን። የዛን ቀን ከጀሃነም እሳት ሁሉንም ባሮቹን አላህ ነፃ የሚያወጣበት ቀን ነው። ይሄ የአረፋ ሰዎችን ብቻ አይደለም። ከአረፋ ውጪ ሀገር ቤት ላይ ያሉ ሰዎችንም ጭምር ነው። የአረፋ ቀን አላህ ከጀሃንም እሳት ነጻቶቻቸዋለህ ብሎ የሚልበት ቀን ነው። ከነሱ አላህ ይመድበን። ታዲያ የዛን ቀን ሁጃጅ ያልሆነ ሰው ሀጅ ያልሄደ ሰው ምንድነው ማድረግ ያለበት? ሀገር ቤት ላይ ሆኖ የሀን ቀን መጾም አለበት። ከአንድ እስከ ስምንት እንኳን መጾም የከበደው ሰው ወይም ያልጾመ ሰው የአረፋው ቀን ጾም ግን ሊያመልጠው አይገባም። ይሄ የአረፋ ጾም ምንድነው ቀንን ጾም በተመለከተ አሕተሲቡ አለ አላህ አይፈፊረ ሰነተል ማድያ ሰነተ ወሰነተል ማድያ ነው ያው የሁለት ዓመት ወንጀል ያስምራል ብዬ ያስባለሁ። ከዚህ በፊት የተሰራ የአንድ ዓመት ወንጀል፣ ካሁን በኋላ የሚሰራ የአንድ ዓመት ወንጀል፣ ገና ያልሰራነው ወንጀል ገና ለ2018 ማለት ነው። አስቀድሞ ወንጀል ተምሯል። የዛ የአረፋ ቀን የሁለት ዓመት ወንጀል አላህ ያስምራል ብዬ ተስፋ አደርጋለሁኝ። ታዲያ ቀላል ጾም አይደለም፣ ቀላል ቀን አይደለም። ይሄን ቀን በኢባዳ ራሳችንን በተለያየ ኸይር ነገር ቢዚ ማድረግ ይጠበቅብናል። እዛ ያሉ ሰዎች ያው ቦታውን አግኝተውታል፣ ሜዳውን ፈረሱ ተመሻሽቶላቸዋል። እኛን አላህም እኛንም አላህ ይወፍቀን። እዚህ ያለን ሰዎች ደግሞ አላህ ምህረቱን በእነሱ ላይ ብቻ ስላልገደበው፣ በእነሱ ላይ ብቻ ስላልወሰነው ሁሉን ጋር የሚካተት ስለሆነ ከምህረቱ አላህ ጠጋ እንዲያደርገን አላህ መለመን ይኖርብናል። አላህ ያግራለን። ስለዚህ የዚህን ቀን በዚሁ አጋጣሚ ላንሳውና የአረፋ ቀን በጣም የሚሰሩ ሚስቴኮች አሉ። በተለይ ገጠር ላይ የአረፋ ቀን ነው ተብሎ የሴቶች አረፋ ተብሎ ይከበራል። እንደ የሴት የሆን የሚባል አረፋ የለም። ያ ቀን የሚበላበት ቀን ነው ምናምን። እንደውም በጣም እንደው አንዳንድ ጊዜ ኢናድ ይመስላል ከሸሪያ ጋር ሰጥ ገባ ውስጥ የምንገባ ሰዎች አሉ። የኢደል ፍጥር ቀን የለች ለት ዋናውን ዒድ የማያከብር ሰው ሸዋል ዒድ ብሎ ድብል ልቅ ባለመልኩ ነው የሚያከብረው አይደል? የሸዋል ኢድ ወይም ትንሹ ዒድ ብሎ ማለት ነው። የአረፋ ቀን የሴቶች አረፋ ተብሎ ዋናው ዒድ የማይከበረው ለዋናው ዒድ የማይሰጠውን ቦታ የሴቶች አረፋ ተብሎ በየገጠሩ የቂቤ ማት የማር ማት የምማት ምናምን የማይበላ ምግብ ማት የለም። ይበላ የለች ሁለት ግን በጾም ነው ማሳለፍ ያለብን እንጂ በመብላት አይደለም ማሳለፍ ያለብን። ይህን የመሰለ ቀን ጾም አምልጦን፣ ይህን የመሰለ ቀን ኢባዳ አምልጦን፣ ይሄን የመሰለ ቀን ዱዓ አምልጦን መቼ ነው አላህ፣ ከዚህ ቀን የበለጠ ሀታ ለምን በረመዳን አይሆንም? ለምን በሌለተን ቀድር አይሆንም? በማንኛውም ቀን ካለው የበለጠ እኮ ነው። አላህ ከጀሃንም እሳት ነፃ ወጥቻቸዋለሁ የሚለው ከሆነ በዚህ ቀን እኮ ነው። በቀን ክፍለ ጊዜ ውስጥ አላህ ወደ ሰማይ ዱንያ ይወርዳል ማለት ለባሮቹ ክብር እኮ እኮ ነው። ሳይወርዳ አላህ አይሰማንም እንዴ? ይሰማናል እኮ፣ እዚያው ባለበት እኮ ይሰማናል። ክብር ለባሮቹ የሚሰጠውን ቦታ ነው። እኛ ግን ክብር አንሰጠው።